እግዚአብሔር ኑሮልኝ ጥበብን የሰጠኝ ዛሬ ነግሻለሁ። ዓለምን ላድናት እድልን ተሰጥቶኝ በጥጋቧ ጊዜ ለራቧ እንድትተርፍ ከአባቴ ቤት ወጣሁ ራእይ እንዳይነጥፍ። ያኔ በአባቴ ቤት በልጅነት ወራት አምላኬ ያሳየኝ ከኔ ሳይሰውራት ህልሜ ነበረች ዛሬ የፈጸማት። አባቴ ወዶ ጌጠኛ ቢያለብሰኝ እግዚአብሔር አምኖ ህልምን ቢያሳየኝ ወንድሞቼ ቀንተው በጉድጓድ ውስጥ ጣሉኝ፣ ወንድምነቴ ተረስቶ በገንዘብ ተመኑኝ፣ የአባቴ ልጆች ወንድሞቼ ሸጡኝ። እግዚአብሔር ኑሮልኝ ማስተዋል ሰጠኝ፣ በጲጥፋራ ቤት ተከናወነልኝ፣ የምሰራው ሁሉ በጅ ሰመረልኝ። እግዚአብሔርን ይዤ እንዴት ይከፋኛል? የተናገረው እንዲፈጽም ልቤ ይታመናል። ይሄ ማለፊያ እንጂ መኖሪያ አይሆንም፣ እንደሆን ያሳየኝ ስላለኝ ታላከልም ስሰራ ለአምላኬ በትጋት ሰራለሁ አዩኝ አላዩኝም፣ ታማኝ ሆናለሁ። ነውር የሆነውን ከማድረግ ተቆጥቤ ቅድስናዬን ጠበኩ በተግባር ባሳቤ። እንዲህ በማድረጌ ቢያወርዱኝ እስር ቤት ምላሹ ገርሞኛል ላለኝ ታማኝነት። እግዚአብሔር እግዚአብሔር ኑሮልኝ ሞገስን የሰጠኝ የእስር ቤቱ አለቃ በእስረኞች ላይ ሾመኝ። እነርሱም በትጋት ሳገለግላቸው ጭንቀታቸውን ተካፍዬ ህልምን ስፈት አላቸው እኔን እንዳይረሱ እኔን እንዳይረሱ ነገሬን ለንጉስ ንገሩ ብላቸው፣ ግን ረሱኝ ግን ረሱኝ። ተስፋዬ ሰው መቾነና እርዱ ብዬ ስጋ ለባሽ የምጣራ እንዲህ እንዳያሉ ቀናት ተቆጠሩ። ድንገት በአንዲት ቀን ድንገት በአንዲት ቀን ያስቸኩልኝ ጀመር፣ ያጥቡኛል፣ ይላጩኛል፣ ያሽሞነምኑኛል ምን እንደሚያጋጥመኝ መከመር ገብዶኛል። የምላችሁ ግን እኔ የምላችሁ ግብፃውያን ሲገሉ ግን አስበው ነው፣ ሲሰቅሉስ አጥበውና አንጽተው ነው። ምንም አልገባኝም፣ የጉድ አስቸኮሉኝ። እግዚአብሔር ኑሮልኝ ጥበብን የሰጠኝ ህልምን እንድፈታ ንጉሥ ፊት አቆመኝ። ነገሩን ሳይሰውር አምላክ ገለጠልኝ። እኔም ለንጉሥ ህልምን ፈታውለት፣ ያስጨነቀውንም ገልጬ ነገርኩት። ከፍቺ ባሻገር ጥበብ አካፈልኩት፣ ወቅቱን እንዲረዳ ጥብቄ ነገርኩት፣ ለወቅቱ የሚሆን ሰው ይፈልጉ እያልኩት። ግን ምናለ ንጉስ ግን ምናለ ንጉስ ነገሬን ተነርቶ ነፃነህ ቢለኝ ከባርነት አውጥቶ አባቴ ቤት በላከኝ። አባቴ ጋር ሂጄ በታሽጬ እንደሆነ በህይወት እንዳለው እርሱ ባወቀልኝ። እላለው ባሳቤ እላለው ባሳቤ ከንጉስ ፊት ቆሜ እኔ መቻወኩኝ የህልሙን መንገዴ ንጉስ ተነስቶ ቀለበት ቢሰጠኝ። ለወቅቱም የሚሆን ሰው አንተ ነህ ቢለኝ። በባርነት ምድር አምላኬ አነገሰኝ። በጌጠኛ ፋንታ የነገስታትን ልብስ ፈጽሞ አለበሰኝ። ወንድሞቼ መጡ ወንድሞቼ መጡ ወርቀው ሰገዱልኝ። አምላኬ እግዚአብሔርም የጌታ ልብ ሰጠኝ። እነርሱ ለክፋት እነርሱ ለክፋት ለበደል ቢያደርጉት፣ አምላኬ ለመልካምነት ሀገር ታደገበት፣ ህዝብን አዳነበት። የጌታውን ሀብት ንብረት ያከበረ በታማኝነት ይዞ ሳይሸራረፍ የኖረ በስተመጨረሻ የተሻለ አገኘ። በሌላ የታመነ በራሱ ተሾመ። ምናሴ ብያለሁ ኤፍሬም እንዲሆንልኝ መከራዬንና የአባቴን ቤት አምላኬ አስረስቶኝ በመከራ አገር እግዚአብሔር አፈራኝ። ይሄ ነው ታሪኬ ይሄ ነው ታሪኬ። ከጉድጓድ ቤተ መንግስት የእግዚአብሔር አብሮነት ለእኔ የሰራበት አምላኬ ብቻውን ያከናወነበት አባትነኝ ያለው በእኔ የታየበት ለእኔ የታየበት። አመሰግናል።